እንዴት ናችሁ? ሰላም ነው። አንዲት ሴት እንድትወድህ የሚያደርጉ አስራ አምስት ስነ ልቦናዊ መንገዶች ላይ ያተኮረ አዲስ ቪዚዮን ዛሬ ይዤላችሁ ቀርብ ያለው። መልካም ቆይታ። በመጀመሪያ ደረጃ እነዚህ ዘዴዎች ስነ ምግባራዊ እንደሆኑና ማታለል እንደሌለባቸው መግለጽ እንወዳለሁ። ነገር ግን በመጨረሻ አንዲት ሴት በንዑስ ህሊናዋ ወደ አንተ እንድትሳብና በአቅራቢያ መሆንን የበለጠ እንድትሻ የሚያደርጉም ናቸው። እንግዲያው ቁጥር አንድ የራስህ የሆነ ሕይወት ይኑርህ። ይህ ለጠንካራ ግንኙነት መነሻ የሚሆን ዋነኛ መሠረት ነው። እሷም ለአንተ ፍላጎት እንዲኖራት የመነሻው ምህዳርን ይፈጥርልሃል። በዚህ መልኩ እስኪ አስቡት አንድ ሰው ሀብታም፣ ደስተኛ በሶስት ቀን ውስጥ ባለ ስድስት ፓክ ያለው ጡንቻ አካል ባለቤት የሚያደርጉና አዲስ የዓለም መሪ እስከ መሆን የሚያደርሱ ስለ ሕይወት ምስጢራት ቀመሮች የሚያትት አስደናቂ አዲስ መጽሐፍ ሊሸጥል ቢሞክርና የመጽሐፉ የገበያ ስልትና አስተሻሸግ እጅግ ማራኪ ቢሆን ገልጠ ስታነበው በውስጡ ያለው መልእክት ሕይወት አጭር ናት፣ እነዚህን ነገሮች አያስፈልጉም፣ ለተሻለ ምክር ተጨማሪ መጻሕፍትን ግን ግዛ የሚል ብቻ ቢሆንስ? አንተም ግንኙነትን ለመጀመር ወይም አንዲት ሴት እንድትወድህ ስትሞክር ሕይወትህ አሰልቺ ከሆነ የምታደርገው ልክ ይህንኑ ነው። በአንጻሩ አስደናቂ ሕይወት እየመራ ግሩም ነገሮችን እያደረግ፣ ውዴ በአቅራቢዬ መሆንሽን በጣም እወደዋለሁ፣ አብረሽ መቆየት ትፈልጊያለሽ? ማለት ብቻ በቂ ነው። የግል ሕይወትህን ሳቢ አድርገው ሴቶችም ወደ አንተ ይጎርፋሉ። ሁለተኛ፣ አንድ ሳቢ የሆነ የትርፍ ጊዜ ማሳለፊያ ወይም ጥልቅ ፍላጎት ይኑርህ። ይህ በሌሎች የኢንተርኔት ገጾች ላይ በቀላሉ የማይገኝ እጅግ ሳቢ የሆነ ምክር ነው። አንዲት ጥልቅ ፍላጎት ብቻ መኖርህ ይበልጥ ሳቢ ሰው እንድትሆን ያደርጋል፣ ሳቢ አድርጎም ያሳያል። በተጨማሪም ለመጀመሪያው ነጥብ ክብደትን ይሰጠዋል። የራስህን ህይወት እየመሰረትክ ነውና፣ የትርፍ ጊዜ ማሳለፊያ ጥልቅ ፍላጎት ያለህበት ማንኛውም ነገር ሊሆን ይችላል። ዋናው ነገር ፍላጎትህ እውነተኛ እንጂ አስመሳ ያለ መሆኑን ለማረጋገጥ መቻልህ ነው። ለምሳሌ በእርግጥ ባልወደውም በትርፍ ጊዜ በቼንሶ የጥበብ ሥራዎችን መቅረጽ እወዳለሁ ብል ያ የእውነት ፍላጎት ብልጭታ አይኖርም። እሷ ልታየውም አይቻላትም። ለአንድ ነገር ግን እውነተኛ ጥልቅ ስሜት ሲኖርህ የምትፈልጋት ሴት ታስተውለዋለች። ለአንድ ነገር ከፍተኛ ፍቅር ባለው ወንድ ላይ እጅግ ማራኪ የሆነ ነገር አለና ይህም ፕሮግራሚንግ፣ ሞተር ሳይክል መንዳት ምግብ ማብሰል፣ ስዕል መሳል፣ ማንበብ፣ የሙዚቃ መሳሪያ መጫወትና ሌሎችም የሚስማሙን ነገሮች ሊሆን ይችላል። ዋናው ነገር ጊዜህን መስጠትህ ነው። በሂደት ውስጥ አዲስ ነገር ከፈጠርክ ተጨማሪ ነጥብ ያስቆጥርልሃል። ሶስተኛ፣ የላቀ የግል ንጽህና ይኑርህ። እሺ ወዳጆቼ፣ አንዲት ሴት በፍጥነት እንድትማረክ ለማድረግ ቁጥር አንድ ዘዴ ጥሩ መዓዛ እንዲኖርህ ማድረግ ነው። አስደናቂ ሽታ ይኑሩህ ማለት አይደለም፣ ጥሩ መዓዛ ብቻ። ተቀባይነት ያለው ጥሩ መዓዛ ቢኖርህ በቂ ነው። ገላህን ታጠብ። ገላን በደንብ የሚታጠብ ወይም ስትጣጠብ መዓዛውን የሚያጠፋ ሳሙና ሁለት ጊዜ ተጠቀም ጸጉርህን በሻምፖ ጠብ። ሰውነትህን ካደረግክ በኋላ ጥሩ አዎ ዲዮድራንት ተቀባ። ሎሚም ቢሆን ተቀባ። ንጹህ ልብስ ልበስ። በቃ ግማሽ ጋሎን አክስ ቦዲ ስፕሬ በራስ ላይ ማፍሰስ ግን አያስፈልግም። ሰው ፊት ለመቅረብ የሚያስችል ጥሩ መዓዛ መኖር ብቻ ነው የሚጠበቅብህ። ነገር ግን ኮሎኝ ገዝተ በአንድ ጊዜ ወይም ቢበዛ ሁለት ጊዜ መርጨት ትችላለህ። ከቻልክ ካልቻልክ ግን፣ ዝም ብለህ ጥሩ መዓዛ ይኑርህ። አንዴ የእጅ አንጓ ላይ፣ ሌላኛውን ደግሞ አንገትህ አካባቢ ረጨት ረጨት እንድታረግ እመክርሃለሁ። ጥሩ መዓዛ እንዲኖር የሚያስፈልገው ለዚህ ብቻ ነውና፣ ይኸው ነው። ሴቶች ደግሞ ጥሩ መዓዛ ላላቸው ወንዶች ሁልጊዜም ይማረካሉና አራተኛው፣ ነገሮችን እንድታደርግልህ ጠይቃት። ይህ በርግጥ ሚስጥራዊ ዘዴ ሲሆን ምናልባትም በተወሰነ መልኩ ተጽዕኖ የመፍጠር ብልጠት ሊኖረው ግን ይችላል። ነገር ግን በፍጹም ክፋት ወይም አሉታዊ ነገር የለበትም። በቀላሉ አንድ ነገር እንድታደርግልህ ጠይቃት። የቤንጃሚን ፍራንክሊን ተጽዕኖ የሚባል ስነ ልቦናዊ ክስተት አለ። አንዲት ሴት አንድ ነገር እንድታደርግልህ ትጠይቃት አለ። እሷም ታደርገዋለች። በመጨረሻ በንዑስ ህሊናዋ ሳታውቀው ላንተ ያላት ስሜት ጥቂት ይጨምራል። ለምን ትሉ ይሆናል። እኮ ለምን አላችሁ አይደል? መልሱ ለሰዎች አንድ ነገር ስናደርግ አእምሯችን ለእነሱ ይህን ያደረግነው ይህን እያደረግን ያለነው ስለምንወዳቸው መሆን አለበት ብሎ ስለሚያስብ ነው። ቤንጃሚን ፍራንክሊን ይህንን ዘዴ በተቀናቃኞቹና በፖለቲካ ተቃዋሚዎቹ ላይ በመጠቀም የበለጠ እንዲወዱት ማድረግ ችሏል። በተጨማሪም የወጥነት አድሎ ኮንሲስተንሲ ባያዝ የሚባል ነገር ደግሞ አለ። አንድ ሰው ጥቂት ጊዜያት አንድ ነገር ካደረገልህ በኋላ ወጥነት የጎደለው መስሎ ላለመታየት ሲል ተጨማሪ ነገሮችን የማድረግ እድሉ ከፍ ያለ ይሆናል። ምክር፤ በክፍል ውስጥ ማስታወሻ ለመጻፍ እርሳስ እንድታቀብልህ፣ ወረቀት እንድትሰጥህ፣ ወይም ሌሎች ትንንሽዬ መልእክቶችን እንድትፈጽምልህ ጠይቃት። ነገር ግን ይህን ስልህ ደግሞ እንዳታበዛባት አለበለዚያ እየተጠቀምክባት እንደሆነ ይሰማታል እናም ተይሽ ትላለች አምስተኛ አስቃት አዎ አስቃት ይህ ታላቅ ምክር ነው ራስን እንዳስቂኝ ሰው ላታይ ትችል ይሆናል ጋግርታም ትሆን ይሆናል እውነታው ግን ማንም ሰው ከሞከረ አስቂኝ መሆን ይችላል ሞክር የማያስቅ ቀልድ ከመናገር የሚመነጨውን መሸማቀቅ እስክትለምደውና በሰዎች ፊት ተጨማሪ ቀልዶችን ለመናገር በራስ መተማመን እስኪኖርህ ጊዜ ድረስ ድርቅ ብለ ራስን በተደጋጋሚ ሁኔታዎች ውስጥ ማስገባት አለብህ በነገርከው ቁጥር ባልከው ቁጥር እየተሻሻልክ እየተሻሻልክ ትመጣለህ ሴቶች መሳቅ ይወዳሉ አዎ ምን ሴቶች ብቻ? ሁላችንም መሳቅ እንወዳለን። ግን እሺ፣ ለነሱ መሳቅ ይወዳሉ። ይበልጥ ልታስቃቸው ከቻልክ ወይም ይበልጥ ባሳካቸው ቁጥር በማኅበራዊ እርከን ውስጥ ያለ ደረጃ ከፍ ያለ መስሎ ይታያቸዋል። ይህ በአእምሮ ብሩህና ቀልደኛ መሆንን ያሳያል ወደፊት ለሚመረጥ የትዳር አጋር ተፈላጊ ባህሪ ነው። አዎ አስቂኝ ቀለል ያልክ ስሆንክ ወደፊት ትዳር ላይ አብራችሁ ስኖሩ እቤት ውስጥ ፈታ ዘና እ እያረግ ኑሮህን ልጆችን ምናምን አብረ ትኖራለህ ተብሎ ይታሰባል። ጋግርታም ከሆንክ እስታችሁ ይሄ ሐውልት ነው እንደማገባው ብላ ቴጅ ትልሃለቻ። በተጨማሪም በምትስቅበት ጊዜ አንተ ዐይኖቿ ወዴት እንደሚያቀኑ በማየት ለአንተ ፍላጎት እንዳላት እንደሌላትም የመገመት ዕድል ይሰጣል። ስትስቅ ዐይኖቿ ወደ አንተ ከሆኑ ነገር አለ። ዐይኖቿን ከአንተ ካሸሸች ያው ሽሽ። ስድስተኛ ጓደኛዋ። አሁን ጓደኛዋ በመሆንና በጓደኝነት ቀጠና ፍሬንድ ዞን ውስጥ በመመደብ መካከል ትልቅ ልዩነት እንዳለ ግን ተገንዘብ። በተጨማሪ ለወራት በጓደኝነት ቀጠና ውስጥ መቆየትና ከዚያም ወደ ፍቅር ግንኙነት መሸጋገር የተረጋገጠና ፍጹም ተቀባይነት ያለው መሆኑን ልብ ልብ ማለት ያስፈልጋል። ስለዚህ ተጨማሪ እርምጃን ተጓዝ። ፈገግ የሚያሰኙ ነገሮችን አድርግላት። ሌሎች ወንዶች የሚያደርጓቸውን ነገሮች አድርግ። ለምሳሌ በመኪናዋ ውስጥ ካላት ትንንሽ ማስታወሻዎችን አስቀምጥላት፣ ከሌላት ዴስክ ስር፣ ከሌላት ቦርሷ ውስጥ፣ ከሌላት ስጣት። እንደምን አደርሽ የሚል የጽሁፍ መልእክት ላክላት። ችግሮቿን ስታወራ ዝም አው ዝም ብለህ አዳምጣት። አሳዛኝ ከሆነ ዳስተሳችም ከሆነ ስሜቷን ተጋራ። እንዲያውም እነዚህን በማድረግ በተግባር ከእርሷ ጋር በፍቅር ግንኙነት ውስጥ የመሆንን ግማሽ መንገድ ተጉዛሃል ማለት ነው። በነኝ በነኚ ብቻ የቀረውን ሕይወትን ከእርሷ ጋር ማሳለፍ እንደምትፈልግ መንገር ብቻ ነው የሚጠበቅብ። ከዚያ ሁሉም ነገር ይሳካል ማለት ነው። አይደለም፣ ይሳካል ማለት አይደለም። ምክር ቁጥር ሰባት ግን ይቀጥላል የአካላዊ ንክኪን መሰናክል ለፍ። ይህ በብዙ ሁኔታዎች ውስጥ በሚገርም ሁኔታ የሚሰራ ስውር የሆነ ስነ ልቦናዊ ዘዴ ነው። ትከሻዋን ንካ። አንድ ነገር ጠይቃትና ከእጇ ላይ ስትሰጥ በስሱ ነካክተ ተቀበል። ወይም መነካካት የሚጠይቅ እንደ ድንጋይ ወረቀት መቀስ እረ የሆነ ነገር ብቻ አይነት ጨዋታ መፍጠርና ከእሷ ጋር ተጫወት። አውራ። እጇን ለመጨበጥ ሞክር። አስፈላጊ ከሆነ ልዩ የሆነ ያጨባበጥ ስልትም ፍጠር። ዋናው ሐሳብ በጾታዊ ስሜት ሳይሆን በአቅራቢያዋ ምቾት ስለሚሰማ ለመነካካት ፈቃደኛ መሆኗን እንድታውቅ ማድረግና የእርሷንም ምላሽ መገምገም ነው። የመጸየፍ ወይም የፍርሃት ስሜት ካሳየች ይኸው ዳግመኛ እንዳትነካት። ጾታዊ ትንኮሳ ነው፣ ያሳስረሃል፣ ወንጀል ነው! ሽምቅቅ ቅቅቅ ካለች ላሽበል ላትበል። ስምንተኛ ያ ሚስጥሮችን ቃስ አድርገህ ሁሉንም አይደለም፣ ንገራት ሚስጥሮች ብለህ ብዙ ሰዎች የማያውቁትን የግል የግል ጉዳይህን አማክራት ንገራት። አየህ ይህ የመተማመን በር ይከፍታል። ቦምብ ቦምቡን ነገር እንዳትነግር ልታስደነግጣት ትችላለህ። ስለ ራስህ ብዙ ነገሮች በነገርካት ቁጥር መጠነህ እንደምታምናት ትገነዘባለች። በተራዋም እሷ የበለጠ ታምናለች። በስነ ልቡና ደረጃ መጀመሪያ እኛን የሚያምኑን ሰዎች እንወዳቸዋለን፣ እናምናቸዋለን። ይህ መተማመን በጠፋበት ዘመን ትልቅ ግኝት ነውና ነው። ምክንያቱም አዳዲስ ሰዎችን የመጠርጠርና የአለማመን ተፈጥሯዊ ዝንባሌ ስላለን ነው። ስለዚህ እንድታምናት ስታረጋግጥላት እሷም በዚያው ልክ ምላሽ መስጠት ትጀምራለች። እኔ የምመክር ምናልባት ለሌላ ሰው ብትናገር እንኳ ችግር የማይፈጥሩብን ሚስጢሮችን እንድትነግራት ብቻ ነው። አዎ ሄዳ ለጓደኞቿ ከዘራች ጓደኞቿ ሲዘሩት፣ ሚስጢር ከባድ ነው የሚሆነው። ስለዚህ መርጠ ተናገር። ነገር ግን ሚስጥሮቹ ግላዊ መሆናቸውን በሚስጥርነት የሚቆጠሩ መሆናቸውን አረጋግጠ ንገራት ትንሽ አሳፋሪ የሆኑ ነገሮች ከሆኑ ተጨማሪ ነጥብ ያስገኝልሃል ለምሳሌ አስራ አንድ የግር ጣቶች እንዳሉ ወይም በምርጫ እሷ ለማትደግፈው የፖለቲካ ፓርቲ ድምፅ እንደሰጠህ አይነት ነገሮች በቂ ናቸው። ይሄ ግን ማለት እሷ የምትደግፈው የፖለቲካ ፓርቲ ስልጣን ላይ ካለ ዘብጥ እያስወረደች፣ ይሄ ከባድ ሪስክ ሊሆን ይችላል። ከደፈርክ አድርገው ትገባታለች። ጥሩ ሰው ከሆነች ያው አትናገርም፣ አትገባም ትቀጥላል። ምክር ቁጥር ዘጠኝ ይሄ ነው ትኩረትን በሙሉ ስጣት። ትኩረት ወደ የትኛውም አቅጣጫ ሊሄድ የሚችልበት በዚህ ዓለም ውስጥ ትኩረት፣ አዎ ለአንዲት ሴት ልትሰጣቸው ከምትችላቸው እጅግ እጅግ ውድ ነገሮች አንዱ ነው። እንድትወድ ከፈለግ ትኩረት ስጣት። ይህም ለጥቂት ደቂቃዎች ብቻ መሆን የለበትም። አዎ ስታናግርህ ዐይኖቿን እየተመለከትክ ስልክህን ቁጭ አድርገህ የምትናገራቸውን ነገሮች ሁሉ በአእምሮህ ያዝ። በኋላ በምታደርጓቸው ወጎች ላይ እነዚህን ነጥቦች ቃስ ቃስ እያልክ እያነሳሳ ማንሳት ከቻልክ ጣላው፣ እንደ ልዩ እንደሆነች ሴት አድርጋት ይሰማታል። በአቅራቢያዋ በአቅራቢያ መሆንንም ትወደዋለች። ይህ ለማንም ሰው ይሰራልሽ አስር እውነተኛና የተለየ ሙገሳን ስጣት ብዙ ወንዶች የተለመደ ማንም ሰው ግግም ያለ ገገማም የሚለው ውብ ነሽ የሚለውን የተለመደ ሙገሳ ይጠቀማል ከባድ እኮ ነው ውብ ነሽ ይህ መጥፎ ባይሆንም እ? በቀላሉ የሚረሱ ነገሮች አንዱ ውስጥ ነው። በምትኩ ጥልቀት ያለውና የተለየ ሙገሳ ስጣት። ይህን አንተ አስተዋይ የመሆንንና ከላይ ከላይ የሚታየው ውበቷ ባሻገር ልዩ ማንነቷን እንደምታደንቅ ያሳያል። ለምሳሌ አንድን ውስብስብ ሃሳብ የምታብራሪበት መንገድ በጣም ያስገርመኛል በላት አቤት ስቱፒድ እንትን ከሆነች ገለጻዋ ምናምን እንትን ከሆነ እያሾፍክብኝ ነው እንዳትል። ግን መጥ ነው ወይ ስለ የምትወደው ነገር ስታወሪ በአይኖችሽ ውስጥ የሚታየው ስሜት በጣም ማራኪ ነው፣ አይኖችሽ ይበራሉ ብትላት፣ ስለምትወደው ነገር ስታወራ ማለት ነው። ይህ ሙገሳ በቀጥታ ከልቧ ጋር ይገናኛል። ውብ ነሽ ከሚለው የተሻለ ውበትን በሌላኛ መንገድ ከድርጊቶቿ ጋር ጭምር ቀላቅደ ከአካላዊ ውበቷ ጋር ጨምር አዋህደ ስትገልጽላት ታርጌትን ትመታል። ድርቅ ያለውን ስንት ዘመናት ያፈጀው ምነ ቆንጆ ነሽ ውብ ነሽ ካል ልትባል ትችላል። አስራ አንድ መልካም ማህበራዊ ተቀባይነት ይኑርህ። ሰዎች በተፈጥሯቸው በሌሎች ዘንድ ተወዳጅና የተከበሩ ሰዎች ይማርኳቸዋል። ይህ ማለት ማህበራዊ ማረጋገጫ ሶሻል ፕሩፍ ይባላል። እሷ የጓደኞችህ ወይም ከሌሎች ሰዎች ጋር ስትመለከት በአክብሮትና በደስታ የሚቀርቡ ከሆነ ሳታውቀው ላንተ ያላት ግምት ከፍ ይላል። ይህ ማለት ዝነኛ መሆን አለብህ ማለት አይደለም። ነገር ግን ከአስተናጋጆች እስከ ጓደኞች ድረስ ለሁሉም ሰው ደግና ሰው አክባሪ ሁን ነው። ከሬዳ ሻትሁን በአካባቢ ያሉ ሰዎች ሲያከብሩ ስትመለከት አንተ ጥሩ ምርጫ እንደሆንክ የሚነግር ስውር መልእክት ይደርሳታል። ይህንን ለማግኘት ብለህ ደግሞ ካቅም በላይ እንትን ብለን እንደ እንቁራሪቷ ብ እንዳትል፣ በልኩ። አስራ ሁለተኛ የተወሰነ ሚስጥራዊነትህን ጠብቅ። ሁሉንም ካርዶችህን በአንድ ጊዜ አትግለጥ። ሰዎች በተፈጥሯቸው እንቆቅልሽ የሆኑ ነገሮችን መፍታት ይወዳሉና ስለ አንተ ሁሉንም ነገር በመጀመሪያው ቀን ካወቀች ለማወቅ የምትጓጓለት ሌላ ነገር አይኖርም። ሄደ ዝርግፍ ካረከው ዝርግፍ አድርጋት፣ ትለያያላችሁ። ስለዚህ ስለ ራስህ ስታወራ የተወሰኑ ነገሮችን በመተው ጉጉት እንዲኖራት አድርግ። ሁል ጊዜ ለጥሪዎቹና ለመልእክቶቿ በሰከንዶች ውስጥ ምላሽ መስጠት የለብን። የራስህ ህይወት እንዳለ ስታሳያት ወደ ምክር ቁጥር አንድ ይመለሳል። የበለጠ ሳቢ ትሆናል። ስልክን ጭር ገና ሳይጠራ ራሱ ሀሎ የኔ ቆንጆ ምንድነው አሁን ሀኒ ነው። እንደዛ አይሰራ። ምንድል አለ ትንሽዬ፣ አንዳንዴ ስብሰባ ውስጥ ነኝ፣ አንዳንዴም አላየውትም፣ አንዳንዴም ለምን ሳደውል ብቀርም አንዳንዴ ጥሩ ትንሽ ምስጢራዊነት እንድታስብብህ እንድትሆን ይህ ሰውዬ ለምንድን ነው የማያነሳው፣ ይህ ሰውዬ ምናምን እንድትል ያደርጋታል። እረ በነገራችን ላይ እዚህ ጋር እንደውም አንድ ቀልድ ልንገር፣ ቀልደኛ ሁለት ተባለው። ቀልድና የሚመጣብህን እንግዲህ ቻለው። ባልና ሚስት ናቸው። ልጁ ስራ ሄዶ በዛው ያመሽና ይቆያል። ሚስት ስልክ ትቀጠቅጣለች ትቀጠቅጣለች፣ አይሰራ ትጠረጥረው ነበርና በጣም ተናዳ እናቷ ጋር ራሷ እናት ጋ ትደውልና እማዬ፣ ይኸውልሽ ስደውል ስልኩ አይነሳ፣ ይሄኔ ካንዲት ሴት ጋር ሆኖ ነው ስትላት፣ እናትየው ዝም በይ ባክሽ እንጂ ለምን ደና ነገር አታስቢ? ለምንድን ነው መጥፎ መጥፎ የምታስቢው? ይሄኔ መኪና ገጭቶት እኮ ይሆናል አትልም። ይባሳለና አገርን አትልቀቅ ነው። ይህ ቀልድ ግን ገብተዋል። እንግዲህ ድጋሚ አዳምጠው። አስራ ሶስተኛ ሰውኛ ጎንህን አሳያት። ፍጹም ለመሆን መሞከር ሰውን ያርቃል። ምንም ጥያቄ የለውም። ማንም ሰው ፍጹም አይደለም። ስለዚህ ፍጹም ያልሆነውን ጎንህን ለማሳየት በፍጹም አትፍራ። ይህ በራስ መተማመንህንና ከራስ ጋር መታረቅህን ደግሞ ያሳያል። ትንሽ አሳፋሪ ነገር ግን አስቂኝ የሆነ ታሪክ ነገራት። ለምሳሌ በአንድ ወቅት የሰራውን ትንሽ ስህተት ከእርሱ የተማርከውን ነገር ማውራትህ ይበልጥ የተቀራራቢና ሰውኛ የሆንክ ሰው ያደርጋል። ይህ የመውደቅ ውጤት በመባል ይታወቃል። ሰዎች ትንሽ ስህተት የሚሰሩ ብቃት ያላቸው ሰዎች የበለጠን ይወዳሉና ትንሽ ስህተትን ተናገር ሲባል ያው በህይወት ውስጥ የምንሰራው ስህተት ነፍ ነው። ሶ ያንን ግድንግዱን ወስደህ ድርግም እንዳታረግባት ተጠንቀቅ። አስራ አራተኛ ግልጽ አላማና ምኞት ይኑርህ። በህይወት ውስጥ ምንም አይነት አቅጣጫ እንደሌለው ከሚንሳፈፍ ሰው ይልቅ የህይወት አላማና ግብ ያለው ወንድ እጅግ ማራኪ ነው። ይህ ማለት ሀብታም መሆን አለብህ ማለት ግን አይደለም። ከቻልክ ግን ሁን፣ ግን ግዴታ አይደለም። ነገር ግን ለወደፊቱ ያለህ ራዕይና እሱን ለማሳካት የምታደርገው ጥረት መኖሩን ማሳየት ግን አለብህ። ስለ ስራ፣ ስለ ግል ፕሮጀክቶች ወይም መማር ስለምትፈልጋቸው አዳዲስ ክህሎቶች በስሜት ስታወራ ስትሰማ ያንተን ጥንካሬና ጽናት ትገነዘባለች። ይህ ለወደፊት ሊኖራት ለሚችለው ግንኙነት አስተማማኝ መሰረት እንዳለህ ደግሞ ያሳያታል። ይህንን ህልምህን ስታወራ አንዳንዴ እሷንም ቀልቀል እያረግ አብረን እንደዚህ ቢሆን ምናምን የሚሉ ህልም እንዲህ ነው። ዋናው ምላስ ነው። አስራ አምስተኛ የበራስ መተማመን ብቃትህን አሳድግ። በየቀኑ የራሴ መተማመን ብቃት ለማሳደግ ስለሚረዱ አስደናቂ ሚስጥራዊ ዘዴዎች በቅርቡ እኔ ራሴ እዚህ ቪዲዮ ሰራላል። ይህ በአብዛኛው ከራስ ግንዛቤ እንዲሁም ምን እንደሚያሸማቅቅህና በራስ መተማመን እንደሚያሳጣህ ከማወቅ ጋር ይያዛል። ከዚያም በራስ ላይ በመስራትና እነዚህን በማሻሻል ይበልጥ ጽኑና በራስ የምትተማመን መሆን ትችላል። በራስ መተማመንን ለመጨመርና አንዲት ሴት እንድትወድ ለማድረግ ልሰጥህ የምችለው ከሁሉ የተሻለ አጠቃላይ ምክር በቋሚነት የአካል እንቅስቃሴ በቋሚነት የአካል እንቅስቃሴ መስራት አለብን። በመለስተኛ ወይም በሁለተኛ ደረጃ ትምህርት ቤት የምትገኝ ከሆነ ደግሞ በሳምንት ሶስት ቀን ለእጅ ለእግርና ለልብ የደም ዝውውር እንድትሰራ መክራለሁ። የአካል ብቃት እንቅስቃሴ ማለት አንዱ ውጭ ሀገር ያለ ሰው ነው፣ በጣም ወፍሩ፣ ለምንድን ነው ጂም የማትገባው? ግን አንተ ስለው ባክ ሀበሻ ጂም ይከፍላል እንጂ ጂም አይሰራም፣ አለኝ። አዎ አሁን ብዙዎቹን ካያችሁ የላይፍ ስታይል ምናምን ወፋፍራም ወፋፍራም እየተፈጠረ አይደል? ትልልቅ ሆድ፣ ቂጥ ወደኋላ፣ ወንድ ልጆ ነው። ይህ ከአመጋገብ ስርዓትም የሚመጣ ነው፣ በሽታ ካልሆነ ማለት ነው። ጥሬ ስጋ ጮማን ከዛ አልኮሉን ቢራውን ድራፍቱን ድርግም አድርጎ ሆድ ወደፊት፣ እንዴት ሆኖ ኮንፊደንስ ይመጣል? እናም በሁለተኛ ደረጃ ትምህርት ቤት መጨረሻና በኮሌጅ ጊዜ ደግሞ ወደ ላቀ የጊዜ ሰሌዳና ተጨማሪ ምግቦች ኮሌጅ ወጣት ምናምን ከሆንክ ሩጥ፣ ቀልጠፍበል ሩጥ። ጂም አትግባ፣ ግባ ከፈለግ። እኔ ማስታወቂያ እየሰሩ አይደለም ግን ሩጥ። ለሊት ተነስተ ሩጥ። ሻወሩ ሰድና ወደ ትምህርት ቤት ሄድ። ዕቃ አለቀ። ኮንፊደንስ ብድቅ ይላል። ወደ ላቀ የጊዜ ሰሌዳ ተጨማሪ ምግቦች ወይም ሰፕሊመንት፣ ምግብ ሳይሆን ሰፕሊመንት መግባት ትችላለህ። እኛ አገር ሰፕሊመንት ብዙ። ፀሐይ ሙቅ፣ ሩጥ የተለያየ ምግብ ብላ ስጋ ብቻ አትብላ ወደፊት በምሰራቸው ቪዲዮዎች ላይ መሰል ርዕሶች ልገባ እችላለሁ ስለተመለከታችሁኝ አመሰግናሉ ወዳጆቼ ተጨማሪ የሥነ ልቦና ምክር ቪዲዮዎችን እንድሠራ ከፈለጋችሁ ላይክ ሰብስክራይብ ኮመንት ሼር አድርጉ ከቻላችሁ የቻናላችን አባል በመሆን ይቀላቀሉን። እንዴት ነው፣ አስራ አምስቱ ምክሮችን በተመለከተ የትኛው የሚከብድ ይመስላችኋል? እናቀለዋለን፣ እንነጋገር። ኮሜንት ላይ ጻፉልኝ። ቻው።